በየአመቱ እድሳት የሚደረጉለት ሰዎች ከየአቅጣጫው ተሰብስበው ዳግም እድሳት የማድረግ ትልቅ ፌስቲቫል የሚያደርጉበት ሀገርና መስጊድ እንዳለ ብዙዎች አያውቁም። ይህ ደግሞ ለቦታውና ለመስጊዱ የህልውናው ጉዳይ እንደሆነም ይነገራል። ለዚህም ሳይሆን አይቀርም ሰዎች በየአመቱ ቀነቀጠሮ ይዘው አንድም ሰው ሳይቀር ይህ ስነ ስርዓት ዛሬም ድረስ የሚደረገው ታዲያኛም ይህ ባህልና ስነ ስርዓት ታሪካዊ በጭቃ ተሰርቶ በየአመቱ እንደ አዲስ እድ ሰዓት የሚደረግለትን አስገራሚ መስጊድና ባህላዊ ስርዓት ልንነግራቸው ደር ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑማልን። በሀገረ ማሊ የቲንቡክቱ ታላቅ መስጊድ አመታዊ በዓል ታሪካዊ ቦታውን ያድሳል። ሰዎችም ትልቁን የሃይማኖታቸውን ማስጠበቂያ መስጊዳቸውን ያድሳሉ። በማሊ ጥንታዊቷ ከተማ የቲምቡክቱ የሚገኘው ታላቁ መስጊድ የዓመታዊ ወግ ለዘመናት ግዙፉን ህንፃ የመንከባከብ ኃላፊነት ለነበረው ለአካባቢው ማህበረሰብም ትልቅ ቦታ የሚሰጠውም ክስተት ነው። ቲምቡክቱ የታዋቂው የቁራን ሳንኮሬ ዩኒቨርሲቲና የሌሎች ማድራሳዎች መኖሪያ ቲምቡክቱ የእውቀትና የመንፈሳዊ ዋና ከተማ እንደዚሁም በ15ኛውና በ16ኛው ክፍለ ዘመን በመላ አፍሪካ እስልምናን የማስፋፋት ማዕከልም ነበረች። ሦስቱ ታላላቅ መስጊዶችም ዲጂንጋሬበር፣ ሳንኮሬና ሲዲ ያህያ የቱምቡክቲን ወርቃማ ዘመን የሚያስታውሱ ናቸው። እነዚህ ቅርሶች ያለማቋረጥ ቢታደሱም ዛሬ በበረሃማነት ስጋት ውስጥም ይገኛሉ። ለዛም ሳይሆን አይቀርም በየዓመቱ መስጅዱ እድሳት ያስፈልገዋልና ሁሉም ከህፃን ጀምሮ ይህንን ስርዓት የሚካፈለው። ወደ ዓለም ታሪክ ውስጥ በጥልቃ ከገባን ዛሬ ካሉት ባለጸጋዎች በጥፍ የሚበልጥ የማይታሰብ ሀብት ይዘው በምድር ላይ የተራመዱ ሰዎች አሉ። ከእነዚህ ሰዎች መካከል ደግሞ አንደኛው በ14ኛው መቶ ክፍለ ዘመን የነበረው አፍሪካዊው ንጉሠ ነገሥት ማንሳ ሙሳ ሲሆን በምድር ላይ ከኖሩት ሁሉ እጅግ ባለጸጋ እንደሆንም ይታመናል። የማንሳ ሙሳ ንጉሠ ነገሥት ዋና ከተማም ይቺው ቲምቡክቱም ነበረች። ማንሳ ሙሳ በ1324 ለሐጅ ጉዞ ወደ መካ የተጓዘም ሲሆን ጉዞ የአፍሪካን የሰሐራ በረሃ ካቋረጡ ተጓዦች ትልቁ እንደሆነ መረጃዎችም ያመላክታሉ። የታሪክ ተመራማሪዎችና ምሁራን እንደሚሉት ከሆነም በ2002 ተመን ከ957 ሚሊዮን ዶላር በላይ ዋጋ ያለውና እስከ 18 ቶን የሚመዝን ወርቅ በሀጂ ጉዞ ይዞ ሊሆን እንደሚችል ይነገርለታል። ሀጂ ማድረግ ምድራዊኑንና የመጀመሪያዋን የፈጣሪን ቤት መጎብኘት እንደሆነ በእስልምና እምነት ተከታዮች ዘንድ ይታመናል። አንድ ወቅት ምድረ በዳ የነበረችው ቅድስቲቷ ምድር መካ የአላህ ክብርና ፍቅር ተገልጦባት ሁል ጊዜም በየዓመቱ በሚሊዮን በሚቆጠሩ የሃይማኖቱ ተከታዮች ዘንድም ትሰየራለች። ነቢዩ ኢብራሂም ልጃቸው ኢስማኤልንና ባለቤታቸውን አጀርን ይዘው ያደረጉት የበረሃ ጉዞ በ632 ላይ ነቢዩ መሐመድ ዳግምም ተጓዙ። የሐጂ ስነ ስርዓት በዚህ መልኩ እንደተጀመረም ይነገራል። የዘር ሐረግ፣ የቆዳ ቀለም፣ ምጣኔ ሀብታዊ ደረጃ፣ የመደብ ልዩነትና ስልጣን ሳይገድባቸው በአላህ ፊት እኩል የሚሆኑበት ስርዓትም ነው የሐጂ ስርዓት። ታዲያ ይቺ ትንሽ ከተማ በማሊ ብሔረሰብ ውስጥ በባህል ትልቅ ቦታ ከሚሰጣቸው ቦታዎች አንዷም ስትሆን ከታዋቂው የቲምቡክቱ ከተማ ጋር በቅርበት እየተሳሰረ የንግድና የእስልምና ትምህርት ማዕከልም ሆኖ ቆይቷል። በጄኔም ብርት ላይ መስጊድም ቆሟል። ይህ የጭቃጡ ሕንፃ የማሊ ባህላዊና ሃይማኖታዊ ታሪክ ምልክታቸውም ሲሆን የመጀመሪያው መስጊድ ኢስላማዊ አምልኮ ቦታ በ13ኛው ክፍለ ዘመንም እንደተሰራ ይነገራል። ይሁን እንጂ ይህ ህንፃ በግጭት ጊዜያትም ፈርሷል። አሁን ያለው በ1907 የተገነባው እጅግ የሚያስደምም የጭቃጡብ አሸዋና የዘንባባ እንጨት በባህላዊ የምዕራብ አፍሪካ የህንፃ ኪነ ጥበብ የተገነባው ሲሆን በዚህም በዓለም ላይ ትልቁ የጭቃጡብ መስጅድም ነው። ዛሬ እንደ ዩኔስኮ የዓለም ቅርስ ስፍራ እውቅና ያገኘም ሲሆን ለታሪካዊና ባህላዊ ጠቀሜታው ዓለም አቀፍ ፍላጎትን ይስባል። ወደ ሰሃራ በር መግቢያ ላይ የምትገኟ ቲምቡክቱ በታሪክ እጅግ በጣም ብዙ ስማቸው ከሚጠራባቸው የአፍሪካ ከተሞች አንዷ ነች። ታዲያ በዚሽ ግዛት በሚደረገው በዚህ ስርዓት ሁልጊዜም በየአመቱ በምድር ላይ ትልቁን የጭቃ ህንፃ በሆነው በታላቁ መስጅድ አመታዊ የጭቃ ልስን ስነ ስርዓት ላይ ለመሳተፍ በሺዎች የሚቆጠሩ ሰዎች በታሪካዊቷ በጄኔ ከተማ ተገኝተው እንዲህ መንፈስን በሚያድስ መልኩ ዳግም ለመስጂዱ እድሳትንም ያደርጋሉ። በዚህ ግዛት መስጊድን መንከባከብ ተደጋጋሚ ትኩረትን ይጠይቃል። በየአመቱ የዲጄኒ ሰዎች የህንፃውን ግድግዳዎች እንደገና ለማደስ ለአመታዊ ክስተት ሲሰበሰቡ መስጊዳቸውን ከውጪው የዝናብ ወቅት ለመከላከል አዳዲስ የጭቃ ምርግን ይለጠፋሉ። ያለዚያ ጥገናው የቆየ እንደሆነ ህንፃው መሸርሸር ይጀምራልና የአመታዊ ተግባራቸው እጅግ የሚያስደንቅም የተለያዩ ትዕይንቶችንም እያካተተ ጭምር ነው። ይህ ደግሞ የማኅበረሰብን አንድነትንም ይወክላል። በጄኔን ውስጥ ያሉ ሁሉም ሰው መስጅዱን እንደገና ለማስተካከል በጋራም ይቆማል። ሴቶችና ልጃገረዶች ከወንዝ ውሃ ሲያመጡ ወንድ ልጆች አዲስ ጭቃ ለሚሆን አፈርን ከማምጣት ጀምሮ ጭቃ ማውቃት እንዲሁም እንደ አዲስ ለመለጠፍ ወደ መስጊዱ አናትና ዙሪያ ላይ በመውጣትም ያግዛሉ። ታዲያ ይህ ባህል ብዙ ቱሪስቶችን የሚሰብም እንደሆነ የሚነገር ሲሆን፣ ይህም በአካባቢው ኢኮኖሚ ውስጥ አስፈላጊ አካል ተደርጎ ሁሌም ሲከወን ይኖራል። በአጠቃላይ ይህ ስነ ስርዓት እጅግ በየአመቱ ከሚጠበቁ ተግባራት መካከል ዋነኛ ሆኖ